ሰላም ጤና ይስጥልን። የኮልፌ ኮሚኒኬሽን ቅኝት ተከታታዮቻችን ዛሬ የምንገኘው በኮልፌ ቀራኒዮ ክፍለ ከተማ አካባቢ በሚገኝ ችግኝ ማፍያ ጣቢያ ላይ ነው። ዛሬ በቅኝት ፕሮግራማችን የምናስቃኛችሁ በ2017 18 በጀት ዓመትን የአረንጓዴ አሻራ ችግኝ ተከላን አስመልክቶ በክፍለ ከተማው እየተደረገ ያለ ቅድመ ዝግጅት ምን እንደሚመስል ነው። አሁን ያለንበት ቦታ ላይ እንግዳችን አድርገን የጋበዝናቸው የኮልፌ ቀራኒዮ ክፍለ ከተማ የከተማ ውበት አረንጓዴ ልማት ጽህፈት ቤት ኃላፊ አቶ ዘየደ ቢወጣ አብረውን ይገኛሉ። አጠቃላይ እንደ ሀገር በትልቅ በደማቅ ንቅናቄ የሚካሄደውን ይሄ የአረንጓዴ አሻራ ንቅናቄ መርሃ ግብርን አስመልክቶ የኮልፌ ቀራኒዮ ክፍለ ከተማ ቅድመ ዝግጅቱ ምን እንደሚመስል ያስቃኙናል። አብራችሁ እንድትከታተሉን ስል እጋብዛችኋለሁ። አብረን እንከታተል። አመሰግናለሁ። ዘየደ ቢወጣ እባላለሁ። የኮልፌ ቀራኒዮ ክፍለ ከተማ የከተማ ውበትና አረንጓዴ ልማት ጽህፈት ቤት ኃላፊ ነኝ። እንግዲህ እንደ ሀገር በክቡር ጠቅላይ ሚኒስትራችን አነሳሽነት ሐምሌ 2011 የተጀመረው የአረንጓዴ አሻራ መርሃ ግብር የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ ላይ ሶስተኛ ዓመት እንገኛለን። በዚህ አመት በአጠቃላይ የመጀመሪያው ከተጀመረበት ጊዜ አንስቶ በዚህ አመት የምናካሄደው በ2017 18 የምናካሄደው የአረንጓዴ አሻራ መርሃ ግብር ሰባተኛ ዙር ደርሷለኝ። እስካሁን በነበሩት ከዚያ ስድስት ዙሮች ተክለናል። እስካሁን በነበረው ስድስት ዙር እንደ ክፍለ ከተማችን ወደ ስድስት ነጥብ ዘጠኝ ሚሊዮን ችግኝ ለመትከል አቅደን ስምንት ነጥብ አንድ ሚሊዮን የሚሆኑ ችግኞች በመትከል በአጠቃላይ ባለፉት ስድስት አመታት የተተከሉ ችግኞች ወደ ሰማንያ ዘጠኝ በመቶ የሚሆነው ችግኝ ማጽደቅ ችለናለኝ። ይሄ ችግኝ ደግሞ እንዲጸድቅ በየደረጃው ያለው የተለያዩ ተቋማት ባለድርሻ አካላት፣ ህብረተሰቡ፣ ወጣቶች፣ ሴቶች እነዚህ አካላት ችግኝ በመትከል በመንከባከብ እዚህ ደረጃ አካባቢያችን ከተማችን አረንጓዴ ሽፋንና የክፍለ ከተማችን የአረንጓዴ ሽፋን እንዲያድግ በጣም ከፍተኛ አስተዋጽኦ ያደረጉበት ሁኔታዎች አሉ። እንግዲህ በዚህ ዓመት የምናካሄደው በ2017/18 ለሰባተኛ ተከታታይ ዓመት ወይም ደግሞ የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ ሶስተኛ ዓመት ላይ እንገኛለን። በዚህ ዓመት እንግዲህ እንደ ክፍለ ከተማችን ከአንድ ሚሊዮን በላይ ችግኞች ለመትከል የቅድመ ዝግጅት ስራዎች እየሰራን እንገኛለን። ከዚህ ውስጥ የመጀመሪያው ለችግኝ ተከላይ የሚሆኑ የቦታ ልየታዎች በሁሉም ወረዳ አጠናቀናለኝ የት አካባቢ ምን አይነት ችግኝ ይተከላሉ የሚለው ያጠናቀቅንበት ሁኔታዎች አሉ። ሁለተኛው ዝግጅት ደግሞ እያደረግን ያለነው በክፍለ ከተማችን ሁለት ችግኝ ጣቢያዎች ይገኛሉ። በእነዚህ ችግኝ ጣቢያዎች ከ ስምንት መቶ ሺህ በላይ የተለያዩ ዝርያ ያላቸው ችግኞች ያመረትንበት ሁኔታዎች አሉ። እነዚህም ለውበት የሚሆኑ ለጥላ ዛፍ የሚሆኑና እንዲሁም ደግሞ ለፍራፍሬ ወይም ለምግብነት የሚሆኑ ችግኞችን በችግኝ ጣቢያዎቻችን እያመረት የምንገኝበት ሁኔታዎች ናቸው ያሉተኝ። ያሁን የምንገኝበት እንግዲህ የቀራኒዮ ችግኝ ጣቢያ በዚህ መንገድ የጥላ የውበትና የፍራፍሬ ችግኞች እየተሰሩበት የሚገኝበት ሁኔታዎች ናቸው ያሉተኝ። ከዛ ባሻገር ሌላ ቅድመ ዝግጅት የምናደርገው የጉድጓድ ቁፋሮ ዝግጅት ነው። ስለዚህ በዚህ ጉድጓድ ቁፋሮ ዝግጅት በሁሉም ወረዳ በተመረጡ ቦታዎች ላይ የቁፋሮ ስራዎች ጀምረናለኝ። ይህን የቁፋሮ ስራ ደግሞ መላው ባለድርሻ አካላት ተቋማት አጠቃላይ ማህበረሰባችን በዚህ ስራ እንዲሳተፍ ነው ጥሪያችን የምናስተላልፈው። ከዛ ባሻገር ይሄም ችግኝ በዚህ ብቻ ሳይሆን ከበር የምናደርገው በጥቃቅንና አነስተኛ ኢንተርፕራይዝ የተደራጁ ማህበራትም በየአካባቢያቸው ችግኝ የሚያመርቱበት ሁኔታዎች አሉ። ስለዚህ ተቋማት እንዲሁም ደግሞ ግለሰቦች ከነዚህ አካል ደግሞ ችግኝ እየገዛ በየአካባቢ ችግኝ የሚተክልበት ሁኔታዎች አሉ። እንግዲህ የ2017/18 የክረምት አረንጓዴ አሻራ መርሃ ግብር የሰኔ ሁለተኛው ሳምንት ላይ የምንጀምርበት ሁኔታዎች አሉ። ከተማው ላውንጭ በሚያደርገው መነሻ አድርገን በዚህ ከቅድመ ዝግጅት ጀምሮ ችግኝ ከማዘጋጀት ጉድጓድ ከመቆፈር ጀምሮ ሰው ከሚኖርበት ከመኖሪያ ቤቱ ከግቢው ጀምሮ ችግኝ መትከል ያስፈልጋለኝ። ስለዚህ ከዚህ በፊት ባለፉት የአረንጓዴ አሻራ ማህበረሰቡ በነቂስ ወጥቶ ሲሳተፍ እንደነበረው ከጉድጓድ ቁፋሮ ጀምሮ ከዝግጅት ጀምሮ አሁንም ማህበረሰባችን በተለያየ መንገድ እንዲሳተፍ ጥሪያችን እናስተላልፋለን። የተተከሉ ችግኞችንም ደግሞ ከዚህ በፊት እንክብካቤ በማድረግ አረም በማረም በመኮትኮት፣ ውሃ በማጠጣት አሁንም አስፈላጊውን ትብብር እንዲያደርግና በባለቤትነት እንዲጠብቃቸው መልእክቴን አስተላልፋለሁ።